አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። የአጥር ምን እያረጋችሁ ነው? እንዳታድጉ እያረጋችሁ ነው። ካፒታል ቦርደር የለውም፣ እውቀት ቦርደር የለውም። ገንዘብ ያለው ሰው እውቀት ያለው ሰው የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመው። ባይዘው የአጥሩ ማለቂያ የለውም። ዌዘን ኦሮሚያ ከሆነ ጅማ ከኢሉባቦር ከሀረር ከወለጋ ሀንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። በነገራችን ላይ በኢንቨስትመንት ብቻ አይደለም ሀንት ማድረግ የምንቸገረው በዩኒቨርሲቲ ፕሬዚዳንትም ቢሆን፣ ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዚዳንት ቢኖር እሱን ሀንት አድርጌ ደሞዝ ጨምሮ የጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም እውቀትም አጥረን ገንዘብም አጥረን ማደግ ፈልገን አብሮ አይሄድም፣ አብሮ አይሄድም። እድገት የሚመጣው እውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። ይሄ አጥር ተቋማዊ አጥርና ባህላዊ አጥር፣ ከኛ እምነት ከኛ ቋንቋ ከኛ እሳቤ ውጭ ያለው ወደ ውጭ የሚለው እሳቤ ሌላ አጥር ነው። ብዙ ለማወቅ ብዙ ለመማር ፍላጎት የለን። በነገራችን ላይ አሁን ባሉ ጥናቶች የሰው ልጅ ዕድሜው ሰባ ሰማንያ ዘጠና ሲጠጋ አልዛይመር እንዳይዘው፣ የመዘንጋት የመርሳት በሽታ እንዳይዘው ሁለት ሶስት ቋንቋ ማወቅ ጠቃሚ ነው ይባላል። ሳይንሳዊ ግኝት ነው። ሁለት ሶስት ቋንቋ የሚያውቁ ሰዎች እድሜያቸው የገፋ ሲሄድ አንድ ቋንቋ እንደሚያቅ ሰው አይደለም የመጠቃት አቅማቸው። የሚንቀሳቀስ ሰውም እንደዚሁ ያ ችግር እንዳይመጣ መንቀሳቀስ፣ መልትፕል ቋንቋ መልትፕል ባህል ለማወቅ መሞከር ጠቃሚ እንጂ ጎጂ ነገር አይደለም፣ በሳይንስም ተረጋግጧል። በልምድም ይታወቃል። አጥሮቻችንን ብሬክ እናርግ። ለምሳሌ ድሬዳዋ፣ ሐረር አካባቢ ስትሄዱ አራት አምስት ቋንቋ ጀስት፣ ማንም ሰው ማንም መንገደኛ ይችላል። ጣሊያንኛ፣ ፈረንሳይኛ፣ እንግሊዝኛ ምናምን፣ አረብኛ ይሞክራሉ። እነዚያ ሰዎች አራት አምስት ቋንቋ የሚናገሩት ሰዎች ዛሬ በስተርጅና እንኳ ብታገኟቸው ልክ እንደ ሊቅ እንደ አዋቂ እንደ ጠበብት ናቸው። ዛሬ እንኳን ከብዙ አንግል ስለሚማሩ ለመማር የሚያቅ የሚችል እምብሬስ ለማድረግ አለመሞከራችን ትንሾቹ ያሉትም እየሸሹ አለቁ ማለት ነው። እነዚህ አጥሮች መሰበር አለባቸው። ልማት የሚያመጣ እስከሆነ ድረስ፣ እውቀት የሚያመጣ እስከሆነ ድረስ። ሰላም የሚረብሽ ከሆነ አታስጠጎሱ፣ ጥሩ አይደለም። አጥር ያስፈልጋል። ልማት የሚያመጣ ከሆነ ግን በድንበር እውቀት ማቆየት ጉዳት አጥር ለዘጋው ሰውዬ እንደሆነ ማሰብ አስፈላጊ ነው።